ነገር አለ አሳዛኝ ነው። ሁሉም የመኪና አደጋ ተፈጥሮ ነበረ፣ ሳውዲ ላይ አንዳንድ ኢትዮጵያውያንም አሉ። አብዛኛው ህንዳዊ ናቸው። ብዙ ሙተዋል ነው የተባለው። እንደምታዩት ምስሉ ላይ ባስ ነው በባስ ነው የወደቁት።

እና እንግዲህ ሰሞኑን መዳሞች ወደ ኢትዮጵያ እየጎረፉ ነው፣ እየጎበኙን ነው። እና እኔ እንግዲህ አላጋጠመኝም እስካሁን፣ ያው አንዳንድ ክፉዎች አሉ፣ እነሱን ያው ምክር እንሰጣቸው ነበረ። እና እንግዲህ ሀባይ አንዳንድ መዳሞችም እንግዲህ አሰሪዎች ከብት ጋር እየተቀላለዱ ነው፣ እየተወጋጉ ነው ማለት ነው እና ሀባይብ ሰሞኑን በሳኡዲ የተሰማው ነገር አለ፣ አሳዛኝ ነው። ሁሉም የመኪና አደጋ ተፈጥሮ ነበረ፣ ሳኡዲ ላይ አንዳንድም ኢትዮጵያውያኖችም ብቻ አሉ። አብዛኛው ሕንዳዊ ናቸው ብዙ ሙተዋል ነው የተባለው። እንደምታዩት ምስሉ ላይ ባስ ነው በባስ ነው የወደቁት የተባለው። እንግዲህ አብዛኛው ሕንዶች አሉ ኢትዮጵያዊዎችም ጭምር አለ እየተባለ ነው። እንግዲህ ሁላቸውንም አላህ የረሀማቸው ጀነቱል ፊርዶስ ውፍቃቸው ነው የሚባለው በዚህ ሰዓት ሳኡዲ ላይ እንደዚህ አይነት ነገር መሰማት ያው አዲስ ነው። ምክንያቱም እንደዚህ አደጋ ማንሰማም ነበረ። ያው እንግዲህ ሰምተናል። እነ ሁላችሁም ወደ ጅዳ ነው የተሰማው ይሄ ነገር ሁላችሁንም እንግዲህ አላህ ወደ ጀነት አልፊርዶስ ይወፍቃቸው፣ አላህ ይማራቸው ነው የሚባለው እና ሁላችሁም ራሳችሁን እየተጠበቅ እየተጠንቀቃችሁ ሂዱ። መንገድ ላይ ምናልባች ወደ ሱቅ ሲወጡ ምናልባች አላርቻው አይደል ከስራ ወጣችሁ፣ ምናልባት አስፋልት ምናምን ትሸጋገሩ ኢትዮጵያውያኖች፣ ባካችሁ ተጠንቀቁ። እንደዚህ አይነት ነገር አስፋልት ዳር ብዙ ትራፊክ መጨናነቅ ሊኖሮች ስለሚችል ራሳችሁን ከመኪና አደጋ ጠብቁ። ከሱቅ ልትገዙ የሚሆነ ነገር ስወጡ እራሳችሁን ጠብቁ ማለት ነው። እንደዚህም አይነት ደጋ በሰው አገር ማለ በኛ ሀገር ብቻ ማደለም እና ምክንያቱም ይሄ ነገር ተፈጥሮ ነው። በተለይ እዛ ሰው ሀገር እንደ ይሄ ነገር ገጠመሽ ማለት በአንቺ ከባድ ነው የሚሆንብሽ፣ ወይ ሳቀኛ ትሆኛለሽ ወይ ትሞቻለሽ። ከነዚህ ነገሮች ራሳችን ታለፍሽ የሚሆን ነገር ልገሽ የሆነ ግራና ቀኛ አይተሽ በመንገዶች አሉ የራሳቸው የሰው መሄጃ፣ በዝን ዛ ሄደሽ መገበያት ነው ያለብሽ ማለት ነው። እና ሀባይብ ሁላችሁንም እንግዲህ ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ እናመሰግናለን። እና እንግዲህ አብዛኞቻችሁ የምትጠይቁኝ ጥያቄ አለ እነሱን ጠቅላላ አድርጌ ይመልስላችኋል። ወይ ወደ ሀገር ስንመጣ አብዛኛው ምን ይዘን እንንጣ የምትሉኝ ይዛችሁን መምጣት ባለፈ ላይቭ ገብቼ ተናግሬ ነበር፣ አልሰማችሁንም። እና እዛ ሀገር ይዛችሁ ስትመጡ መጀመሪያ አብዛኛው የሚያማችሁ ጉፋን ነው። ጉፋን ሊያማችሁ ይችላል። ጉፋን ደግሞ አብዛኛው ቫዝሊኖች አብዙ፣ ቫዝሊን ኮስሞ ነገር አብዙ ብለናል። እዛ ሀገር የሚሸግራችሁ ማለት ነው ወጩ የሚበዛባችሁ ምንድ ስትገዙ መሰላችሁ ቅባት፣ እነዚህ ሽቶ ነገር ምናምን እነዚህ እነዚህ ነገሮች ስትገዙ በጣም ወጩ በዛባችሁ። ስለዚህ እናንተ ማብዛት ያለባችሁ ነገር ፋዝሊን ቅባት፣ በደም ባብዙ፣ ማስክ ያዙ። ያው ትንስ ትነስ ስትመጣ አየሩ ያስማማችሁ ማስክ ለጊዜው ለበስ አድርጋችሁ ነው መምጣት ያለባችሁ እና እንግዲህ ብዙ ነገሮች አሉ። እናንተ መስራት ያለባችሁ ነገሮች መጀመሪያ እዚ ሀገር ስትመጡ ሳትጨናነቁ ነው መሆን ያለበት። እዚ ሀገር ሰውም ላይኖራችሁ ይችላል አንዳንዴ። ላይፍ ገብቼ ትናንትና እኔ እዚ ሀገር ሰው የለኝም እና ምንም ወደ ንግድ አለም ለራሱ ለመግባት ፈራለሁኝ ጭራሽ አይመጣልኝም ቅንጭላቴ ላይ ንግድ ትላላችሁ። እንግዲህ እናንተ እኮ አሁን አማራጫችሁ ንግድ ነው፣ ወይ ትምህርት የላችሁ ወይ ቀጥታ ተወዳድራችሁ ስራ አትገቡም። እናንተ አማራጫችሁ ምንድነው? ነው ንግድ ነው። ከዛ መታችሁ ቢያንስ አንድ ወር ለራሱ ነው ብታርፉ። ከዛ በኋላ ብራችሁ እንዳትጨርሱ ሴፍ ማድረግ ያላችሁ ብራችሁን ነው ብያችኋለሁ። ከአሁን በኋላ እኔ ቤት ስታበጃጁ መጥን የለም። ከመጥን በላይ የምታበጃጁ ልጆች ያላችሁ፣ በቃ ልክ እንደነ መዳሞች የምታደርጉ በቃ ቤታችሁን ጅብሰም ሰምታረጋችሁ በቂያችሁ ነው። ከመጥን በላይ አድርገሽ ኋላ ቤቷ አይበላም። ቤቱን እንደዛ አትግጮም እኮ በቃ ላንቺ ተስማሚ ይኖረኛል ብለሽ ከፈለሽ በቃረቢያ መጅልስሽ እና ቤትሽን ጅብ ሰምታረሽ በቂሽ ነው። ከዚህ በላይ ምንም ልታደርግ፣ ምክንያቱም ገንዘብሽን መጨረስና እዛ ሀገር መተሽ ያው አፍሽን መክፈት ነው የሚሆንብሽ እና ግን ቤትሽን ከመጠን በላይ ከማባጀጀት በልም በመጠኑ አርጌሻ ብጅተሽ ገንዘብሽን ይዘሽ የሆነ ሰፋ ያለ ነገር ነው መክፈት ያለብሽ። ሰፋ ያለ ነገር ሳልከፈትሽ የሆነ በቀላል ነገር ከፍቼ እለወጣለሁ ነው የምትዩ ነገር፣ እሱን አሳርፍ። ምክንያቱም ትንስ ነገር ትንስ ነው የሚያተርፈው በብዙ በብዙ። ሰፋ አድርገሽ ደሞ ተከፈትሽው እንደዛው በመጥንሽ ነው የሚያተርፍሽ። እንደ ቢዝነስ ነው፣ ያንድ ሚሊዮን በጀት ተበጀትሽለሽ፣ በዛው ልክ በየወሩ 50ሽም 60ሽም 70ሽም ሊያተርፍሽ ይችላል ይሄ ነገር ግን የሁለት መቶ የሶስት መቶ ሺህ ብር ደሞ ከፍተሽ ለት በየወሩም እንደዛ እንደመጡ ነው የሚሆንልሽ። ገባሽ እና ወደ ንግድሽ አለም መግባት ያለብሽ። አይዞሽ ሳትደፋፈሪ ነው፣ ማንም ሳትጠይቅ ነው እንደዛ መግባት ያለብሽ። እንደዛ ከስራ እንደዛ ትንግጅ ምናምን ኛ ገር ሰው እንደዛ ነው። በቃ ራስሽ ታያለሽ፣ መተሽ ታጠኘዋለሽ። የሚሄደው ምንድን ነው በየሱቁ እየሄድሽ ማለት ምንድነው የሚሄደው? ምናምን ትጀርባለሽ አብዛኞቹ አፋቸውን ከፍተው የሚውሉ ሱቆች አሉ አይደል? እነዛን በቃ ያነግድን መጀመር የለብሽ። እና ሰው ምንድነው የሚገዛው? ምናምን ይሁን አከፋፋይ። ብትከፍጪ አሪፍ ነው። ምክንያቱም የሸቀጥ ማከፋፋይ ያወጣል። አከፋፋይ ማለት መሸጥ ሳይሆን አከፋፋይ ማከፋፋይ ሰፋ አድርገሽ። እና ደዛ ነው አባይ ቤት አቃጣይ ቪዲዮ ነው ደግሞ በደንብ አነግራቸዋለሁ አሁን አጠራርጌ ልንገራቸው ብዬ ነው። አና ሀባይ ቡድን ተመልካቾቼ ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ስለምታበረታቱኝ ሁሉ መልካም ስራ መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁንም መልካም ጊዜ ውላችሁ ምትገቡ ያርጋችሁ። አላህ ደግሞ የሰራችሁበትን ገንዘብ አያስበላባችሁ። ወደ ሀገራችሁ መግባት ያሰባችሁ ግቡልን፣ አገራችን ታስገባለች። መልካም ጊዜ ይሁንላችሁ። አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ቻው።